አብርሽና ሩታ የኖሩበት ቤት እየኖርሽ ከሆነ ሄርሜላ ችግር፣ በጣም ትልቅ ችግር ነው የሚፈጠርብሽ። እውነትም ሩታ እንዳለችው ለህግ ማቅረብ ትችላለች። ምክንያቱም አንድ ባለትዳር ውስጥ ነው ገብተሽ እየኖርሽ ያለሽው። አብርሃም ይህንን ነገር አርገ ከሆነ ብቻ አላቅም ከአንተ ጋር የጓደኝነትን ጊዜ ያበቃል። የምሬ ነው። ምክንያቱም እኔም ማቀ የተከራከርኩላ አብርሃም እንደዚህ አይነት ነገር እንደማታርግ ለማንም ሰው የምናገርና አይነሰው ነኝ ማለት ነው። ምክንያቱም እኔ ማቀ አብርሃም የተከበርክ ነህ። እኔ ከድሮ ጀምሮ እማውቀው አብርሃም እውነት ሄርሜላን እያኖራት ነው። ካኖራት እውነት ምንም የምደብቀው ነገር የለም። ቀጥታ ሄጄ ለሩታ ነው የምናገረው። ግን ደግሞ ካልሆነ ደግሞ ያው ወረኞችን ማመን ማቆም አለባት ሩታ። ከዚህ በፊትም ወረኞች ነው የሷን ህይወት የበጠበጡት። ልጅ አለው ሳይባል ልጅ አለው ተብሎ የሆነ ነገር አለው ተብሎ ብዙ ነገር ተብሎበታል አብርሃም። እሱ እነሱን እየሰማች ነው ዛሬ ላይ ትዳሩ እንደዚህ ሆነው። አብርሽ እያኖራት ከሆነ ሄርሜላን እያኖራት ከሆነ እያኖራት ነው ብዬ ነው የምናገረው ለጓደኛ አልደብቅም። ምክንያቱም ባለትዳር መሀል ላይ መግባት በጣም ትልቅ ስጠት እንደሆነ ከረፈደም ቢሆን ገብቶኛል። ዛሬ ያው በቃ ዛሬ አዲስ አበባ ሊሄድ ነበረ። ሩታ ፈልጋለሁ ስላለችኝ ነው። ያው ያለውበት ቦታ አልነገርኳትም። ካልሆነ እዚሁ ያለውበት ቦታ ጠርቻት ለምን እንደፈለገችኝ ዛሬ ማናገራት ይሆናል ማለት ነው። ሩታ የተረዳውት ነገር እንዳለ አጠገባችሁ ሰው አለ፣ እኔ ቅርብ የምለው ሰው ነው ብላለች። ያብርሽም የቅርብ ሰው ነው ብላለች እና ይህን ነገር የምታደርገው ሰውዬ ሳናቅ ብትውጣ ይሻላል። አብርሃምና ሄርሜላን ስላስተዋወቁ ብቻ ህግ ሊጠይቀኝ አይችልም። ምክንያቱም እንደ ሌላ ሰው ነው፣ እንደ ሌላ እንደ ማንኛውም ሰው ነው እሱን ያስተዋወኩት። ምክንያቱም አብርሃም ወንጀል ስራ ብዬ አይደለም ከሄርሜላ ጋ ያስተዋወኩት። ያው እሩታም እዚህ በአርፋ በተቀመጠች ከቤተሰቦቿ ጋር አርፋ በተቀመጠችበት ታይም ብዙ ወሬ እያመላለሱ የሚያወሩላት ሰዎች አሉ ማለት ነው ከአብርሽ አጠገብ እኔ እንደተረዳሁት ከሆነ ከአብርሽ አጠገብ ያሉ ሰዎችን ወሬ በጣም የሚያወሩ እነሱ እንዲለያዩ እነሱ ላይ ትልቅ ክፍተት እንዲፈጠር የሚያደርጉ ሰዎች እንዳሉ አውቅያለሁ ማን እንደሆነ ደግሞ አጣርቼ የምደርስበት ይሆናል አሁን ላይ የተረዳሁት ነገር አብርሃም ያላወቀው ሩታም ያላወቀችው የሆነ መሀላቸው ያለ ሰው አለ ወሬ የሚያመላለስ ምክንያቱም አብርሃም እንደማያደርግ አውቀዋለው ሄርሜላን ቤቱን አምጥቶ እንደማያኖራት አውቃለሁ። ግን ደግሞ ለሩታ አብረው እየኖሩ ነው ብሎ የተናገረ ሰው አለ። እሱን ማን እንደሆነ ምደርስበት ይሆናል። በዙራቸው ብዙ ወሬ የሚያወራ ሰው አለ። ሩታ ደግሞ ችግሯ ምንድነው? ሰውን ታምናለች። ካብርሽም ከሄርሜላም አጠገብ ያለ ሰው ነው የነገረኝ ብላኛለች። በሱ እርግጠኛ ሆና ነው የተናገረችው። ብዙ ነገር ተልኩልኛል ያለች። ግን ደግሞ ይህንን ወሬ አሁንም ሩታ ላይ ካልቆመ ይሄ የሚያወሩላት ሰው እያመነች የምትቀጥል ከሆነ አሁንም ከአብርሽ ጋር ቢታረቁ ምንም ለውጥ የለውም። ምክንያቱም ከማንኛውም ሰው ይልቅ አስበልጣ ማመን ያለባት ባሏን እንጂ ከጀርባቿ እየመጡ የሚያወሩላትን ትዳሯን እንዲፈርስ የሚፈልጉላትን ሰው አይደለም ማመን ያለባት። በእርግጠኝነት እሷ ሰው ስለምታምን ነው የሰውን ወሬ የምትሰማው። በቃ እንደዛ ብዬ ነው ያሰብኩት። ምክንያቱም ከመጀመሪያው ጀምሮ የሰው ወሬ ባትሰማ አንዳንድ ነገርም ባትል ሲሏትም ባትሰማ ምናምን በእርግጠኝነት ይሄና ደረጃ ደርሱም እሷና አብርሽ አብረው ነበረ አጠገቧ የሚሆነው በዚህ ሰዓት አብርሽ ማለት ነው። ምንኛውም ነገር አብረው አሳልፈው ወሬ እየተወራባቸውም እስከ ዛሬ የተፈጠረውን ነገር ምንም ላይፈጠር ይችል ነበረ። ምክንያቱም የሰው ወሬ። ይህን ያህል ደረጃ አድርሷቸዋል አሁን ላይ አራርቋቸዋል ብላ ብላ እስከ ህግ ብለው ብለው እስከ ህግ እስከ መካሰስ ድረስ ደርሰዋል ማለት ነው ምክንያቱም ከነሱ ይሄ የማይጠበቅ ነገር ነው እነሱ ለብዙ ሰው የፍቅር ተምሳሌት የሆኑ ሰዎች ናቸው ከነሱ ብዙ ነገር ተምረዋል እኛም ተምረናል ማፍቀር እንዴት እንደሆነ በፍቅርስ መኖር እንዴት እንደሆነ አስተምረውናል ግን ደግሞ መጨረሻው እስከ ህግ መካሰስ ድረስ መዳረስ ማለት በጣም የሚከብድ ነገር ነው። በጣም የሚያስጠላ ነገር ነው። እኛ ከነሱ አንጠብቅም ይሄንን ነገር። ሩታ የሰውን ወሬ ባትሰማ ይህን ሁሉ ነገር ባይመጣ፣ አሁንም እየሰማች ያለችበት ታይም ነው። እንደዚህ ሌላ የቻልኩት እርግጠኛ ስለሆንኩ ነው። ሄርሜላ እዛ ቤት እየኖረች አይደለም፣ አብርሃምም እያኖራት አይደለም። አብርሃም ደግሞ አይፈቅድላትም በእርግጠኝነት አብረው እንዲኖሩ ሄርሜላ አብረው እንዲኖሩ አይፈቅድላትም እና ዛሬም እፈልጋለሁ ብላኛለች። ሩታ እስክትመጣ እኔ ጠብቃታለሁ ወይ ደግሞ ሄጄ አገኛታለሁ። አሁን ያለችበት ታይም ብዙ የሚከብድ ስለሆነ ያው ለመንቀሳቀስም ብዙም ይከብዳል። እረፍት ነው የሚያስፈልጋት። ወይ ደግሞ እሱ ያለችበት ቦታ ሄጄ እማገኛት ይሆናል። እፈልጋለሁ ብላኛለች። የፈለገችኝ ምክንያት እኔ ምን ማቀው ነገር የለም። ግን ደግሞ አንዳንድ ምትለኝ ነገር ሊኖር ይችላል። እሱን አዳምጬ ነገ በጠዋት ወደ አዲስ አበባ ሄዳለሁ። ምክንያቱም ማረጋገጥ ያለብኝ ነገር አለ። አብርሃም የእውነት ሄርሜላን እያኖራት ነው ወይስ አይደለም የሚለው ነገር ሄጄ ማረጋገጥ ፈልጋለሁ። ሰውንም መጠየቅ አልፈልግም። ምክንያቱም ሰው እመኔታ የለውም አሁን ላይ ማንም የሚታመን ሰው የለም ከፈጣሪ ውጭ እና ሄጄ ራሴ ማጣራት ፈልጋለሁ። አንዳንድ ሰዎችን ብጠይቅ ወይ እውነት ሊናገሩኝ ይችላል ወይ ውሸት ሊናገሩኝ ይችላሉ እና ስለዚህ ራሴ እጂ በራሴ በኩል አንዳንድ ነገሮች ማጣራት ትፈልጋለሁ እና ደግሞ ትንሽ ያስከፋኝ ነገር ሩታ ትላንት የተናገረችው ነገር ትንሽ አስከፍቶኛል። አብርሃምም አንተም፣ ሄርሜላም ብሩክም ለሕግ ትቀርባላችሁ እኛ ለሕግ ምን የምንቀርበው ነገር የለም። ምናልባት በሌላ ጉዳይ እና ብርሽን እና አንዳንድ ሰዎችን መጠየቅ ትችላለች፣ ግን ደግሞ እኔን መጠየቅ አትችልም። ምክንያቱም እኔ ለጓደኛዬ ሰው ነው እንጂ ያስተዋወቅኩት ይህናል ወንጀል ስራ ብዬ የሆነ ነገር እንዲሰራ አላደረኩትም። አብርሽ ማለት ነው ሰው ነው ያስተዋወቅኩት፣ የእሱን ደስታ የዛኔ እኔ ባላወቅኩበት ታይም ላይ ባዘነበት ታይም ላይ በተከፋበት ታይም ላይ ሰው አመጣውለት የእሱን ደስታ የሚፈልግ በቃ እንደዛ አስቤ ነው ያገናኘሁት እ በሌላ ነገር አስቤ አይደለም፣ ወይ ደግሞ ቤቱ ሄደሽ ኑሪ ትኑር ብዬ አይደለም። ሰው በማስተዋወቅ ብቻ ህግ ሊጠይቀኝ አልችልም። አብርሃም እና ሄርሜላን ሄርሚላን ስላስተዋወቁ ብቻ ህግ ሊጠይቀኝ አይችልም። ምክንያቱም እንደ ሌላ ሰው ነው እንደ ሌላ እንደ ማንኛውም ሰው ነው እሱን ያስተዋወቅኩት 400 ኪሎ አክብርለት አለች። እሺ አልኩና አስተዋወቅኩት። በቃ ኖርማል ነው። እና ደግሞ የነሱ ቀረቤታ ቤታ ነው። ሌላው ነገር በቃ አብርሽ ተቀራረቡ፣ አወሩ፣ ጓደኛሞች ሆኑ። ሰው በብዙ ነገር ይቀራረባል፣ በብዙ ነገርም ደግሞ ይተዋወቃል። እኔም የነሱ መግባባትና የነሱ መተዋወቅ ዋነኛው ሰው ሆንኩ እንጂ በሌላ በኩል ሊተዋወቁ ይችላሉ፣ አይታወቅም። እና ስለዚህ እኔ ህግ ሊጠይቀኝ አልችልም። ሄርሜላን አምጥቼ ከአብርሽ ጋር ስላስተዋወቅኩ ህግ ሊጠይቀኝ አልችልም። ምክንያቱም አብርሃም ወንጀል ስራ ብዬ አይደለም ከሄርሜላ ጋር ያስተዋወኩት። ይሄ ምንም የሚያመጣ ነገር አይደለም። ሩታ ትንሽ በዚህ ስለተከፋባት ነው ምክንያቱም እኔ ህግ ሊጠይቀኝ አይችልም፣ ሄርሜላን ስላስተዋወቅኩ ብቻ ሄርሜላን ከአብርሽ ስላስተዋወቅኩ ብቻ ይህን ነገር እንትን ሊል አልችልም። እንዴት አስባው ይሁን አላቅም። ሩታ ለህግ እናንተም ልቃርቡ ትችላላችሁ፣ ያለችበት አላቅም። ብቻ ሰው በማስተዋወቅ እኔ እንደማቀው ህግ ሊጠይቀኝ አይችልም። ምክንያቱም ሰው ነው ያስተዋወቅኩት እንጂ ሌላ ነገር አይደለም። ወይ ደግሞ ወንጀል እንዲሰራሩ አላረግኩም እና ብቻ በዚህ ስለተከፋው ነው ሩታ እንደዚህ ያልኩት። እና እኔ እርግጠኛ ሆኜ የምናገረው ነገር አሁንም አጠገባቸው ብዙ ወሬ የሚያወሩ ሰዎች አሉ። ያው ሩታም እዚህ በአርፋ በተቀመጠች ከቤተሰቦቿ ጋር አርፋ በተቀመጠችበት ታይም ብዙ ወሬ እያመላለሱ የሚያወሩላት ሰዎች አሉ ማለት ነው። ከአብርሽ አጠገብ እኔ እንደተረዳሁት ከሆነ ከአብርሽ አጠገብ ያሉ ሰዎችን ወሬ በጣም የሚያወሩ እነሱ እንዲለያዩ እነሱ ላይ ትልቅ ክፍተት እንዲፈጠር የሚያደርጉ ሰዎች እንዳሉ አውቃለሁ። ማን እንደሆነ ደግሞ አጣርቼ የምደርስበት ይሆናል። ከሄርሜላም ጀርባ ያለውን ሰው ማን እንደሆነ አጣርቼ የምደርስበት ይሆናል። አሁን ላይ የተረዳሁት ነገር አብርሃም ያላወቀው ሩታም ያላወቀችው የሆነ መሀላቸው ያለ ሰው አለ ወሬ የሚያመላልስ። ምክንያቱም አብርሃም እንደማያደርግ አውቀዋለሁ። ሄርሜላን ቤቱን አምጥቶ እንደማያኖራት ታውቃለሁ። ግን ደግሞ ለሩታ አብረው እየኖሩ ነው ብሎ የተናገረ ሰው አለ። እሱን ማን እንደሆነ ምደርስበት ይሆናል። እኔ አብርሃምን ጠንቅቄ ነው ማውቀው። ምክንያቱም ሄርሜላን አብረው አያኑራትም፣ እንኳን ላያኑራት አብረው እንዲውሉ የሚፈቅድ ልጅ አይደለም አብርሃም ማለት ነው። እና ብዙ የሚያወራ ሰው አለ። እሱን ነው የተረዳውት። ከአብርሽ አጠገብ ሆኖ ለሩታ ወሬ የሚያመላልስ የባሰ እንዲራራቁ የሚያደርግ ሰው እንዳለ ተረድቻለሁ። እሱን ማን እንደሆነ ምደርስበት ይሆናል። ምክንያቱም አብርሃምም በሰላም እየኖረ ነው፣ ሩታም በሰላም ከቤተሰቦቿ ጋር እየኖረች ነው። ግን ደግሞ በመሀላቸው ሆኖ ከአብርሽ ጀርባ ሆኖ ወሬ የሚያወራ ሰው አለ። የቅርባችን ሰው ብላለች፣ ማን እንደሆነ ማረጋገጥ ይሆናል። ከቅርባችን ስትል ያው ከአብርሽ አጠገብ ያሉ ጓደኞች አሉ። ሄርሜላም አለች ከነሱ መሀል አንድ ሰው የነሱን ትዳር አይፈልግም፣ ወይ ደግሞ የነሱን ሰላም አይፈልግም። ተከብራ በኖረችበት ታይም እሱም አብርሃም ተከብሮ በኖርበት ታይም ምንም ሁሉ ነገር በተረሳበት ታይም ላይ ይህንን ነገር እንደ አዲስ የሚፈጥር ሰው አለ። እሱን የተረዳሁት የነሱን ትዳር የማይፈልግ የነሱን ብጥብጥ የሚፈልግ ሰው አለ ማለት ነው። እሱን የተረዳሁት ማን እንደሆነ እኔ የምደርስበት ይሆናል እና ነገ ወደ አዲስ አባ እሄዳለሁ። ዛሬ እፈልጋለሁ ስላለችኝ ነው ሩታ የቀረውት ማለት ነው የሆነ ሰዓት ላይ ደውላልኝ ነበረ እፈልጋለሁ ብላኛለች። እና ያለችበት ቦታ ሄጄ እማገኛት ይሆናል ወይ ደግሞ እኔ ያለሁበት ቦታ ጠርቻት ምናወራ ይሆናል ለሷ ስል ነው ዛሬ የሚቀረውት እንጂ፣ ዛሬ ሄጄ አዲስ አበባ ሄጄ ማጣራት የምፈልጋቸው ብዙ ነገሮች አሉ። ከአብርሽና ከሩታ ህይወት እኛ እኔ ነኝ። እስካሁን እየተጠየቅኩ ያለሁት እኔ ነኝ። ነገሮችንም እንዳባባስኩ ሰው የሚረዳው በእርግጥ በእናንተ በኩል ትክክል ነው፣ በሰውም በኩል ትክክል ነው ብዬ ነው ማስበው። አዎ እኔ ነኝ የነገሮች እንዲበላሽ እንዲረዛዘመ ያደረኩት፣ ምክንያቱም ሄርሜላን ሜላን አምጥቼ በማስታወቂያ ብቻ ሌላ ነገር ምንም የለም። እዚህ ላይ ነው ሰው ሁሉ እየፈረደብኝ ያለው። እሱን ነገር ደግሞ በራሴ በኩል እንዳመጣው በራሴ በኩል አስወጣታለሁ ብያለሁ። ሄርሜላን አስወጣታለሁ። ብዙ የሚያቀደችው ነገር እንዳለ ሰምቻለሁ። እሱን ነገር በራሴ በኩል የማስተካክል ይሆናል እና እዛ ሄጄ አንዳንድ ነገሮች ማድረግ እፈልጋለሁ። በሩታና ባብርሽ ጀርባ ሆኖ የሚያወራ ሰው እንዳለ ደርሼበታለሁ። በቃ ሩታም እንዳለችው ከሆነ የቅርባችን ሰው ነው ብላለች። የቅርባችን ሰው ነው ይህንን ነገር የነገረኝ ሄርሜላ ቤት ውስጥ ካብርሽ ጋር መኖር ጀምራለች ብሏት የተናገሯት ማለት ነው፣ ለሩታ እና እሱን ነገር ማን እንደሆነ ከአብርሽ አጠገብ ሆኖ ከሩታም አጠገብ ሆኖ ማን እንደሆነ ይሄንን ወሬ እንደሚያወራ ሄጄ የማጣራ ይሆናል ማለት ነው። ማን እንደሆነ ግን ከተደረሰበት ይሄ ሰው የትም ማምለጫ የለውም። የመሬ ነው። በጣም ትልቅ ነገር ውስጥ ነው የሚገባው። ትልቅ ችግር ውስጥ ነው የሚገባው። የመሬ ነው። ከኛ አጠገብ ሆኖ ከኛ ኋላ ሆኖ ነገሮችን የባሰ እየተቀጣጠለ እንዲሄድ ያደረገ ሰው በጣም ትልቅ ችግር ውስጥ ነው የሚገባው። እና ደግሞ ከኔ ጋር አብረው ብዙ ሰው መሄድ ሚፈልጋለ መቅደስ አለች፣ ሶሊም ከኔ ጋር መሄድ ትፈልጋለች፣ አንዳንድ ነገሮች ከኔ ጋር ማስተካከል ስለምትፈልግ ሌላም አሉ፣ ሌላም ሰዎች አሉ። ያው ምክንያቱም በዚህ በአብርሽና በሩታ ትዳር ብዙ ሰው ገብተዋል፣ መሀል ላይ ማለት ነው። ከመጀመሪያው ጀምሮ እነ አቡሽ እነ ኖቬል፣ ሁሉንም ሰብስቤ ነገሮችን ማስተካከል እኔ እፈልጋለሁ። በቃ እንደምንም ብዬ በጸባይ ሁሉንም በሰላም ማውራት እፈልጋለሁ። በእርግጠኛ ነኝ፣ ሁሉንም ሰብስቤ ካወራው እና ነገሮችን ለማስተካከል ይቀልልኛል። መቅደስን ይዣት ሄዳለሁ። ልጅ አለኝ አለችዋ፣ ካብርሽ ይዣት ሄዳለሁ። እነ ኖቤል የሩታ ቤተሰቦችም አሉ፣ ኖቤል፣ አቡሽ፣ ነጻነትም አለች። ነጻነትንም አናግሪያት አንድ ላይ ሆኜ እነሱ ጋር ቤት በእርግጠኝነት ነገሮችን ለማቅለል በጣም ይመቸኛል። ግን ደግሞ አሁን የከበደኝ ነገር ከአብርሽ ጎን ሆኖ ነገሮችን እያባባስ ያለ ሰው አለ። የአብርሽ ወዳጅ መስሎ ማለት ነው። ማን እንደሆነ እኔ እሱን ማረጋገጥ እፈልጋለሁ። ሩታ እንዳለችው ማለት ነው። የቅርባችን የአብርሽም ጓደኛ ነው ብላለች። አብርሽ ላይ ቅርቡ ያለ ሰው ነው ብላለች። እሱ ደግሞ ማን እንደሆነ አላቅም። እሱን ሄጄ የራሴ ማጣራ ይሆናል። ነገሮችን የባሰ እንዲባባስ እያደረገ ያለ ሰው አለ። እሱን ሄጄ ማጣራ ይሆናል። የባሰ እንዲባባስ እያረክ ያለ ሰው አለ። ይህንን ነገር አድርገህ ምንም አትጠቀምም። ምክንያቱም አንተን ይጎዳሃል እንጂ አይጠቅምም። ምናልባት ለጊዜ ለጊዜያዊ ጥቅም ምናምን ሰው አድርግም ብሎ ከሆነ የሆነ ነገርም ተከፍለው ከሆነ ለጊዜያዊ ነው የሚሆነው። እውነት ይዘገያል እንጂ አይጠፋም። የሆነ ጊዜ ላይ ግልጽ ሆኖ መውጣቱ አይቀርም እና ይህንን የምታደርገው ሰውዬ ምንም ምንም ሳይፈጠርብህ እንደተደበቅ ብትወደ ይሻላል፣ ብትወጣ ይሻላል። ሌላ ትልቅ ችግር ነው የሚፈጠርብህ። እኛንም ማባልተህ፣ እኛንም ማራርቀህ፣ እኛንም ማጣልተህ አትዘልቅም። በቃ በሩታ የተረዳውት ነገር እንዳለ አጠገባችሁ ሰው አለ፣ እኔ ቅርብ የምለው ሰው ነው ብላለች የአብርሽም ሽም የቅርብ ሰው ነው ብላለች። እና ይህን ነገር የምታደርገው ሰውዬ ሳናቅ ብትወጣ ይሻላል። በቃ ሳናቀ ብትወጣ ይሻላል። ከታወቀ ግን የዚህ ሁሉ ከመጀመሪያው ጀምሮ ከመጀመሪያው ጀምሮ የና አብርሽና የሩታ ትዳር እንዲፈርስ ያደረከው አንተ እንደሆንክ፣ እንዲባባስም ያደረከው አንተ እንደሆንክ ተብሎ በጣም ትልቅ ችግር ውስጥ ትገባለህ። የማትወጣው ነገር ውስጥ ነው የምትወጣው የምገባው እና ስለዚህ እኛ ሳናቀ ብትውጣ ይሻላል። እኛን ነው እያባላ ያለው፣ እኛን ነው እያራራክ ያለው። እኛ ምንም ከዚህ በፊት ምንም ችግር የሌለብን ሰዎች ነን። በመሀላችን ገብተህ ችግር በጣም ትልቅ ችግር እየፈጠርክ ያለው ሰው አለ አንተ ማንነት ሳይታወቅ በእርግጠኝነት ቪዲዮ ታያለ ማንነት ሳይታወቅ ብትውጣ ይሻላል። ሌላ እኛን በጣም ብዙ ሰው ከብዙ ሰው ጋር እንድንጣለ ያረከን አንተነህ የሩታና የአብርሽ ወሬ እያቀባበልክ ከመጀመሪያው ጀምሮ አብርሽ ልጅ ሳይኖረው ልጅ አለው ብለህ ያባባስከው አንተነህ እና ብዙ ነገር የፈጠርከው አንተ ስለሆንክ እኛ ሳናውቅ ብትውጠ ይሻላል። እኛ ካወቅን ግን በጣም የማይሆን ውስጥ ነው የምገባው። እና ይህን ነው ልል የምችለው እና ደግሞ በቃ ነገሮችን እኔ አሁን ማስተካከል ካለብኝ ራሴ አስተካክላለሁ። ሚያግዘኝም ሰው ከፈለኩ ደሞ ሚያግዘኝ ሰው አዘጋጅቻለሁ። ብዙ ሰው አብሬ ከሆናለሁ ብሎኛል። ለሰላም ሲሆን፣ ለፍቅር ሲሆን ብዙ ሰው አጠገቤ አለ። ያው እንደዛውም ለጥልም ሲሆን ብዙ ሰው አጠገባችሁ እንዳለ ለፍቅርም ሲሆን ደሞ አጠገባችሁ ሰው አይጠፋም። እና ዛሬ ያው በቃ ዛሬ አዲስ አበባ ላይ ሄድ ነበረ። ሩታ ፈልጋለሁ ስላለችኝ ነው። ያው ያለሁበት ቦታ አልነገርኳትም። ካልሆነ እዚሁ ያለውበት ቦታ ጠርቻት ለምን እንደፈለገችኝ ዛሬ ማናገራት ይሆናል ማለት ነው። ካልሆነ ያለውበት ቦታ ድረስ እንድትመጣ አረጋለሁ። ካልሆነ ደግሞ ያለችበትን ነገር ስለማቅ ትንሽም ደካማ ስለሆነች አሁን ላይ ይከብዳል። ያለችበት ቦታ ብሄድ ይቀለኛል፣ ወይ ደግሞ እዚሁ በታክሲ እንድትመጣ አረጋለሁ ማለት ነው። እሷን ጠብቄ ነው ዛሬ ያለኩት። ዛሬ ሄጄ ነገሮችን ማጣራት ስለምፈልግ ለእሷ ስል ነው ዛሬ እንትን ያልኩት ማለት ነው። ዛሬ ፈልጋለሁ ስላለችኝ ማለት ነው። ወይ ያለችበት ቦታ ሄዳለሁ፣ ወይ ደግሞ ያለውበት ቦታ እዚሁ ጠራት አለው። ካልሆነ እዚሁ ጠራትና ነገሮችን ለማቅለል ከእሷ ጋር ያለውን ነገር አወራና ነገ በጠዋት ደግሞ አዲስ አበባ ሄዳለሁ። አዲስ አበባ ያለውን ነገር ደግሞ ራሴ ጨርሰዋለው። ሄርሜላ ከሱ ጋለች ወይስ የለችም የሚለው ነገር ሄጄ ራሴ በአይኔ በብረቱ ማየት ፈልጋለሁ። እኔ ከዚህም ከዛም አለለም እያኑ አብረሽ እያኖራት ከሆነ ሄርሜላን እያኖራት ከሆነ እያኖራት ነው ብዬ ነው የምናገረው። ለጓደኛ አልደብቅም። ምክንያቱም ባለትዳር መሀል ላይ መግባት በጣም ትልቅ ስጠት እንደሆነ ከረፈደን ቢሆን ገብቶኛል። አብርሽና ሩታ መሀል ምንም አልገባም። ምክንያቱም አብርሽ ሩታን እኔ ከሩታ ጋር ሰላም ሳልሆን ከአብርሽ ጋር ሰላም ልሆን አልችልም። ከአብርሽ ጋር ሰላም ሳልሆን ከሩታ ጋር ሰላም ልሆን አልችልም። ምክንያቱም ሁለቱም አንድ ናቸው። ምን የሚለያቸው ነገር የለም። እና ብዙ የተጸጸጥኩበት ነገር አለ። በሩታና ባብርሽ ገብቼ ከዚህ በፊት በትዳር መሀል ገብቼ ብዙ ነገር ነው የተጎዳውት። እውነት በጣም ነው ያጣውት። አንዴ ከሩታ ጋር ሆናለሁ፣ አንዴ ካብርሽ ጋር ሆናለሁ። በቃ ነገሮችን ግልብጥብጥን ያለብኝ በራሴ ትልቅ ስህተት ሰርቻለሁ። ምክንያቱም ትዳር መሀል ገብቶ ብዙ ነገር እንደተበላሻ አይቻለሁ። እና ይሄ ነገር አይደገመም፣ ትምህርት ሆኖኛል። በቃ ትክክለኛው ነገር ማወቅ ካለብኝ አውቃለሁ። አብርሽ፣ የእውነትም የእውነትም፣ እኔ እማውቀው አብርሃም፣ እኔ ከድሮ ጀምሮ እማውቀው አብርሃም እውነት ሄርሜላን እያኖራት ነው። ካኖራት እውነት ምንም የምደብቀው ነገር የለም ቀጥታ ሄጄ ለሩታ ነው የምናገረው። ግን ደግሞ ካልሆነ ደግሞ ያው ወረኞችን ማመን ማቆም አለባት ሩታ ከዚህ በፊትም ወረኞች ነው የሷን ህይወት የበጠበጡት ልጅ አለው ሳይባል ልጅ አለው ተብሎ የሆነ ነገር አለ ተብሎ ብዙ ነገር ተብሎበታል አብርሃም እነሱን እየሰማች ነው ዛሬ ላይ ተዳሩ እንደዚህ ሆነው ሄርሜላም እየኖርስ ከሆነ ከሱ ጋር ከአብርሃም ጋር እየኖርስ ከሆነ ሩታ ያለችበት ቤት አብርሽና ሩታ የኖሩበት ቤት እየኖርስ ከሆነ ሄርሜላ ችግር በጣም ትልቅ ችግር ነው የሚፈጠርብሽ እውነትም ሩታ እንዳለችው ለህግ ማቅረብ ትችላለች፣ ህግ ቦታም መሄድ ትችላለች፣ ማስከሰስም ትችላለች። ምክንያቱም አንድ ባለትዳር ውስጥ ነው ገብተሽ እየኖርሽ ያለሽው። አብርሃም ይህንን ነገር አርገ ከሆነ ብቻ አላቅም ከአንተ ጋር የጓደኝነትን ጊዜ ያበቃል። የምሬን ነው። ምክንያቱም እኔም አውቀ የተከራከርኩላ አብርሃም እንደዚህ አይነት ነገር እንደማታረግ ለማንም ሰው የምናገር አይነት ሰው ነኝ ማለት ነው ምክንያቱም እኔ ማቅ አብርሃም የተከበርክ ነህ። በእርግጠኝነት በእርግጠኝነት አብርሃም ይህንን ነገር እንዳላደረግከው እኔ እርግጠኛ ነኝ። ለሰውም እርግጠኛ ሆኜ ተናግሬ ያለሁት ለባለቤትህ፣ ከባለቤትህ ጋር ከሚስት ሩታ ጋር ራሱ ተናግሬ ያለሁት ይሄ ነገር አብርሃም አያደርግም፣ ሊያደርግም አይችልም፣ የሰው ወሬ ነው ብዬ ተከራክሬ ያላል። ግን ደግሞ ይህንን ነገር እውነት ከሆነ ሄርሜላ አንተ ቤት እያኖርካት ከሆነ ከእኔም ከቤተሰቦችህም ከውስጥ ሰው ጋር ነው እምትጣለው ቡሶ ነው የሚረቀ የምሬን ነው። ይህን ነገር ግን እንደማታረግ እርግጠኛ ነኝ። ያው እሩታም እሩታ ጋር መሄድ ስላለብኝ ያው እዚህ ከምጠራት ከመጣራት እሩታ እሩታ ያለችበት ቦታ ሄጄ ባናገራት፣ ከዛ ደግሞ አናገራት። ያው ነገ ወደ አዲስ አበባ ሄዳለሁ ብያቸዋለሁ። ነገ ሄጄ ነገሩን ማስተካከል ይሆናል ማለት ነው ቤተሰቦቼ። ያው ሩታ ጋ ከተመቸኝ ቪዲዮ ቀርጽላችኋለሁ፣ ካልተመቸኝ ደግሞ። ምንም ማለት አይደለም። ነገ እመጣለሁ ማለት ነው። ሰላም ቆዩልኝ።